ቢስሚላሂ ረሕማኒ ረሒም። አዲስ ቤት ሰርቶ ጓደኞቹን ጠርቶ እርድ አርዶ ቢያበላ ችግር አለው? የሚያርደው ደስታውን ለመግለጽ ነው፣ ችግር የለውም፣ ይቻላል። የሚያርደው አላህን ለማመስገን ከሆነ፣ አላህ የሰጠውን ጸጋ ኒዕማ ለማመስገን ከሆነ ወአማ ብኒዕመቲ ረቢከ ፈሐዲስ የጌታህን ኒዕማ ጸጋ ተናገር የሚለው መሰረት ሹክረን ቢያርድ ችግር የለውም። ነገር ግን አፈጻጸሙ ላይ ስተት መኖር የለበት ሲያርድ የበሩ ደጅ ላይ አርዶ ግርግዳውን እንደምቀብቶ አሊያ ደግሞ ቤቱ ውስጥ መታረድ አለበት በሚል እምነት ሊያርዶ አይገባም። የተኛውን ቦታ ላይ ሌላኛው ማንኛውም ብርድ እንደሚታረደው አርዶ ብስሚላህ ብሎ አርዶ ወንድም ዘመዶቹን፣ ጓደኞቹን፣ ጎረቤቶቹን ቢያበላ በሹክር መልኩ ከሆነ ምንም ችግር የለውም። ዚና የሰራ ሰው ሁክሙ ሊነገረኝ ከፋራውስ። ዚና ከባድ ወንጀል አላህ፣ ተባረከ ወተዓላ ወላ ተቅረቡ ዚና ዚናን አትቅረቡ ብለ። አላህን ተባረክ ወተዓላ ከሚያስቆጡ ነገሮች አንዱ ያልተፈቀደለት ማህፀን ውስጥ የወንድ የዘር ፈሳሽ መፍሰስ ነው ዚና ማለት ነው ጥቅል ድርቅን ከሚያመጡ ሀገርን ለበላ ከሚዳርጉ ሰላም ከሚያስጠፉ ወንጀሎች አንዱ ዚና ዚና ሲበዛ ድርቅ ይመጣ በረካ ይጠፋል ሀገር ሰላም ያጣ ውርደት ነው ዚና ዚና ብድር ተዑፉ ኒሳኡኩም ፊልማሕረሚ ወተጀነቡ ማላ የሊኩም ሙስሊሚ ብል ኢማም ሻፊ ክብራችሁን ጠብቁ፣ ጠብቅ ሆኑ ከሙስሊም የማይጠበቅ ነገር ራቁ። ዝሙት ብድር ነው። ከተበደርከው ብድሩ የሚመለሰው ከቤተሰብህ ሰበህ ነው፣ አትጠራጠር። እንደከባበ الناس ደቁባበ የሰዎችን ቤት ያንኳኳ የሱም ቤት ይንኳኳ፣ የሰዎችን ክብር የነካ የእሱም ክብር ይነካ። ዝሙት ላይ የሚወድቅ ሰው የትም ቢዞር፣ ያንድን ወንድም ወይም እናቱ ወይም እህቱ ወይም ባለቤት ወይም ልጁ ላይ ነው ዝሙቱ ሊፈጸም የሚችለው። ዞሮ ያንተ ልጅ ላይ ያንተ እህት ላይ ያንተ ባለቤት ላይ ይመጣል። ስለዚህ ኢማም ሻፊዒ እንዳሉት ተጀነ ማላ ይል ኩብሊ ሙስሊም ዲስ ብሎ ነው። ሙስሊም አላህ የከለከለውን ያውም እንደ ዚና ያለ ጸያፈን ከባድን ወንጀል ብዙ አጥሮች ያሉትን አጥሩን ሰብሮ ዚና ላይ ይወድቃል። አላህ ዝሙት አትስሩ ሳይሆን ዝሙትን አትቅረቡ ነው ያለው። አትቅረቡ። አጅነቢ ወንድ አጅነቢ ሴትን አያናገር ያለ በቂ ምክንያት ያለ አደብ። ሴት ከወንድ ጋር አትቀራረብ፣ አይነካ፣ በዘመኑ አይደዋወሉ፣ አይጻጻፉ ما خلا رجل <سؤال> بامرأة الا <سؤال> كان الشيطان <سؤال> ثالثهما ወንድና ሴት ተገለለው ተነጥለው አይቀመጡም ሦስተኛው ሸይጣን ቢሆን እንጂ ይላል ነቢዩ ሰለላሁ ዐለይሂ ወሰለም። አንድ ክፍል ላይ ከአንድ ሴት ጋር አትቀመጥ። አንድ የታጠረ ስፍራ ላይ ከአንዲት ሴት አትቀመጥ። አንድ መኪና ላይ አንድ ባጃጅ ላይ ከአንዲት ሴት አትሂድ። ሐያ ያላት ሴት አታደርገው ሲጀምር። ወንድሟ ያልሆነ አጎቷ ያልሆነ ባሏ ያልሆነ ልጇ ያልሆነ ወንድ ጋር አንድ መኪና ዘግታ ከአንድ ወንድ ጋር አትጓዝ። ሐያዋ አደቧ፣ ክብሯ፣ ተርቢያዋ ይከለክላታል። ላኪን ይሄ ሁሉ እየፈረሰ ነው በተለያየ መልኩ ባለንበት ጊዜ ይህን ሂጃብ የሀያ ሂጃብ ለማስወለቅ ጥረት እየተደረገ እኔ በልጆቼ ተማመናለሁ ብለሃል፣ ነገ ሐራም ይዛለት ትመጣለች። ማንነቱ ምንነቱ ያልተጠናን ሰው ካሰርልኝ፣ ካልሆነም ሞቼ ይገኛለሁ ራሴን አጠፋለሁ፣ እምቢ ካልክ ሸሪያ ፍርድ ቤት እጅ አስራለሁ ትላለች። ከእጅ ከወጣች በኋላ ምንም ማድረግ አትችልም። ገና ከሰባት ከስምንት ዓመት ጀመረ በአኽላቅ ካልኩ ተኮትካል። ትልቁ ችግር ያለው ወላጆች ጋር በሁለተኛ ደረጃ ወጣቱ ጋር ነው ያለ ለእህትህ ማትወደውን ለሙስልም እህትህ ለምን ታደርገዋለን የአንተ እህት? ሥርዓት ከጎደለው ወንድ ጋር ተቃቅፋ ተያይዛ ስትሄድ ብታያት ሰውነት በሙሉ እንደሚነዝርህ እሱን ካልገደልኩ እንደምትለው አንተም ይዘሃት የምትሄደዋ ሴት ወንድም አላት። አንተን በእሱ ቦታ አድርገው። አባት አላት፣ ባል አላት። ዳ ተጀነቡ ማላ ያሊቅ ቢል ሙስሊም ነውር ነው፣ ውርደት ነው። ዝሙተኞች አኼራ ላይ ካላቸው ከባድ ቅጣት አንዱ ጀሃነም ሰዎች እዚያ አካባቢ ያሉ ሰዎች የሚሸታቸው መጥፎ ሽታል ይሄ ምንድን ነው ሲባል ዱንያ ላይ ዝሙት ከሚሰሩ ሰዎች ብልት የሚወጣ ሽታ ነው ይባላል። እስራና ሚዕራጅ ላይ ነቢ ካዩቸው አስተማሪ እይታዎች አንዱ እዚህ ጋር ንፁህ ስጋ ተቀምጦ ንጹህን ስጋ ትተው የጠነባን ስጋ የሚበሉ ሰዎችን አላህ አሳየኝ። ያሉ ነቢይ ሰለላሁ ዐለይሂ ወሰለም ለጅብሪል ጠየቁት፣ ያ ጅብሪል ምንድን ነው እዚህ ጋር ንጹህ ትኩስ ስጋ ቁጭ ብሎ ሳለ የጠነባውን የቆሸሸው የሚበሉት ምንድን ነው ሲባሉ አላህ ተባረከ ተዓላ ሐላሉን አስቀምጦላቸው ሳለ ሐላሉን ትተው ዚና የሚሰሩት ናቸው ማለት ነቢ ነቢይ ሰለላሁ ዐለይሂ ወሰለም መለሱ። ማን ነው የጠነባን የበከተን የቆረጠ መብላት የሚፈልግ አላህ ተባረከ ወተዓላ ዚናን ከልክሎ ማግባትን ፈቅዷል። ነብይ ሰለላሁ ዐለይሂ ወሰለም ወጣቶች ሆይ አግቡ ብለዋል። ወላጆችን ደግሞ አኽላቁን ዲኑን የምትወዱት ከመጣ ዳሩ ብለዋል። ለዲኑ ለልጁ ዲን ለክብሩ የሚጨነቅ የመጣን አይመልስም። የአኽላቅ ችግር ከሌለበት ሰርቶ የማስተዳደር አቅም ካለ ዘሬ አይደለም ጓደኛ አይደለም የአካባቢ ሰው አይደለም። ይሄ የጃሂል መለኪያ ነው። ቃሉ ቢከብድም ሐቂቃው ይሄን ነብይ ሰለላሁ ዐለይሂ ወሰለም ዲኑን አክላቁን የምትወዱት ከመጣ ዳሩት ነው ያሉት የምትመልሱት አንገላቱ ታላ ሙስሊሞች ኢማናቸው ዲናቸው አንድ ዘር አንድ ሀገር ያደርጋቸው ለዘሬ እድራለሁ ነው እንት ለሀገሬ ሰው እድራለሁ ነው እንት ላኢላሀ ኢለላህ ያለ ካንተ ጋብሮ እግር ለእግር ገጥሞም የሚሰግድ ሁሉ ወንድም የደጋ ቀደምቶችን ታሪክ ስናነብ እኛ ምን ያክል እንደወረደን በግልጽ ማየት እንችላለን መስጅድ ላይ አወል ሶፍ ሲሰግድ ያዩትን ወጣት ጥሩ ልጅ አለችኝ ለዳርህ እያሉ ቤት ወስደው ልጃቸው ሳታቅ እሱን ቤት አስቀምጠው ድንገስ ስትገባ አንዴ እንዳያት አድርጎ ካንተ ምንም አልፈልግም ሸሪዓው ላይ ብቻ ማህር ስለተባለ አንድ ድርሃ ማምጣና ንካስርልሃለ ብሎም የሚሰጡ ነው። ንጉሶች፣ የንጉስ ልጆች፣ ቃዚዎች ልጃቸውን ጠይቀዋቸው አልሰጥም ያሉ ለረጅም ዓመት አንገቱን ደፍቶ መስጅድ ላይ ሲማር ሲሰግድ ላዩት አንድ ድሃ ልጃቸውን ወስዶ ይሰጥቷል። ዑመር ኢብኑል ኸጣብ ልጃቸው ሓፍሷ ባላቸው ኣብ ኩነይስ እብን ሑዳፋ በሞተበት ጊዜ ዑመር፣ ታላቁ ዑመር ራሳቸውን ዝቅ አድርገው ዑትማን ሆይ ልጄን አግባ ሓፍሳን ባልዋ ሞቷል። ታቃለ ዑትማን ዝም ሲሏቸው፣ አቡበክር ስዲቅ ጋ ሄደው አቡበክር ሆይ ልጄን ሓፍሳን አግባልኝ አለ። አቡበክር ስዲቅ ምንም መልስ አይሰጡ ጥለው ሄዳ። ከጊዜ በኋላ ረሱሉ ለ ስላት ሰላም ሓፍሳን ካገቡ በኋላ አቡበክር ስዲቅ ዕመር ጋ ሄደው ዕመር ሆይ ያኔ ትልቅ ጥያቄ ጠየቀህ ዝም ብዬ ሄጃለሁና፣ ቅር እንዳይልህ ይቅርታ። ነቢ ሰላት ሰላም ስለ ሓፍሳ ሲያወሩ ሰመቼ ስለነበረ ሊያገቧት እንዳሰቡ አውቄ ስለነበረ ያላገባትም ነቢ ነቢይ ሊያገባት ነው ብዬ ምስጢራቸውን ማውጣት ስላልፈለግኩ ነው ዝም ያልኩ፣ በማለት መልሰ ተዋቸው። ረሱል አለይሂ ሰላቱ ሰላም ያስተማሩን ረሕማ ልጅህ ላይ ልተገብር ይገባሃል። በሁሉ ነገር አቻ የሆነ ወጣት መጥቶ የተለያዩ ተልካሻ ምክንያቶችን በመመለስ ትዳር እንዲስተጓጎል ዚና እንዲስፋፋ የሚያደርጉት አንድ ወላጆች ናቸው። ወላጆቹ፣ ያላህ ነው ለልጆቻችሁ ዘኑ ለራሳችሁ ሳይሆን 50 ሺህ ካልሰጠ 30 ሺህ ካልሰጠ እጁ ላይ መኪና ካላየን እጁ ላይ ቤት ካርታ ካላየን፣ ይሄ እኮ ልጅን መሸጥ ነው፣ መዳር አይደለም የሚባል ሸሪዓው የሚለው ዳሩ እንጂ ሽጡ አይደለም። ርዝቅ ያለው በአላህ እጅ። ሁሉ ነገሩን ተማምነ የሰጠው ነገ የተማምንከበት ነገር ሁሉ ሊጠፋ ይችላል። ዱንያ ደመና ናት፣ ትሄዳለች፣ ንፋስ ነው። አኽላክ ካለ ኢማን ካለ ሙሉ ጤና ካለ ርዝቁን አላህ ያመጣል። በል በማግባት ሀብትን ፈልጉም ተብሏል። ሲያገባ ርዝቁ አብሮ ይመጣል። ወጣቱ ዜና ላይ መውደቁ ከባድ ወንጀል ነው አሳፋሪ ነው ከመስጂድ ወጥቶ ዜና ቤት መሄድ ጭራሽ ማይጣጣም ነገር ሌላ ወጣቱ አላህን ሊፈራ አይኑን ስብር ሊያደርግ ከዛ ሊጾም ወላጆች ደግሞ ልጆቻቸውን ለአካለ መጠን ለትዳር እንደደረሱ አኽላቅ ያለው ዲን ያለው ሰው ከመጣ ሊሰጡ ብር ስላለው ሀብት ስላለው ዘርህ ስለሆነ ከሆነ የሰጠኸው ልጅህን የሰጠኸው ለእሱ ነው በሱ ተማምናል መጨረሻ ሊበላሽ ይችላል አኽላቅና ኢማን ስላለው ከሆነ የሰጠኸው ለአላህ የሰጠኸው አላህ ልጅህን ይጠብቅላል በአላህ ነው የምትተማመነው ወይስ በወረቀት በበር ዘመኑ ትልቅ የሆነ ሙስሊባ ነውና ዲኑን የተማርነው ሸሪዓ በዚህ ለናሳ ይገባናል። ሌሎችን ብዙ ጊዜ እንተቻለ ዲናቸው እንዲናቸው እንዲያረጉም ወደኛ ግን ሲመጣ ያን ልንሰማ ሁሉ ረሳዋልና ልንተገብር ይገባናል። ያለ ቁርአን መቅራት እንዴት ይታያል? አደባ አይደል اذا سمعتم المؤذن የቁል የሚል በሉ የሚለውን ቁርኣን ይዘው ለውጅብ ያደረጉ ዑለሞች አሉ። ሙአዚን አዛን ካለ ሁሉም ነገር አቆመ። እሱ የሚለውን መከታተል አለብን። እብኑ ሐጀር ሐሰን ያሉት ሐዲስ ላይም ሙአዚን ሲያወራ ዝም በሉ የሚልም፣ ሁሉም ነገር መቆም አለበት። ቁርኣኑ ወቅቱ የማያልፍ ዝክርና ዒባዳ ነው። አዛኑ ወቅቱ የሚያልፍ ዝክርና ዒባዳ ሁለት ደቂቃ ሶስት ደቂቃ ባለነበት ጊዜ አዛን ተምጢጥ ቢገባው፣ በርካታ ዑለሞች ዘንድ አዛንን በጣም መጎተት ያወግዛል። አዛንን አብዝቶ መጎተት መድ ማይገባበት ቦታ ላይ መድ ማስገባት የሚገባ እንኳ ቢሆን መዱን ማብዛት ዕለሞች ይጠራል ቀልጠፍ ማለት እንዳለበት ነው የሚናገሩት። ህዝቢ በዛ ሁለት ደቂቃ ሶስት ደቂቃ ቁርአኑ ዚክሩ ዱዓው ቆሞ ለአዳን መልስ መሰጠት አለበት። ሙሀድኑን አዳን ሲል ከሰማችሁት እሱ እንደሚለው በሉ ተከተሉት ነው መመሪያው። አንድ ሰው በህይወቱ ደስታ ካጣ ምን ማድረግ እንዳለበትና የደስታ ማጣቱ ሰበብም ምን እንደሆነ በስፋት ቢያብራሩልን ጀዛኩሙላህ በላ ሁሉ የሚመጣው በወንጀል ርዝቅን ማጣት በላን ደስታን ማጣት በላን በላ ደግሞ የሚነሳው ችግር የሚቀረፈው በተውበት በላ አልወረደም አልመጣም በወንጀል እንጂ አይነሳም አይወገድም በተውበት እንጂ ብሏል ነቢ ሰላቱ ወሰላም እዚህ የርዝቅ በር የተዘጋጋበት ሰው በሕይወቱ ደስታን ሰላምን ያጣ ሰው ወደ አላህ ይመለስ

ባርያ ያለ አለቃው እንደማይንቀሳቀሰው አለቃው ያልፈቀደለትን ነገር እንደማያደርገው እንደማያደርገው፣ እኔም የአላህ ባሪያ ነኝ። ማየው ነገር አላህ ይፈቅዳል አያለሁ። መስማው ነገር አላህ ይፈቅዳል አይፈቅድም፣ አቆማለሁ። ይሄን ያደረገ ደስተኛ ይሆናል። አልሑጠይኣ የሚባል በዑመር ዘመን የነበረ ገጣሚ ለስቱ አረስ ሰዓደተ ጀምዐ ማልን ወላኪነ ተቂየ ሁወ ሰዒዱ፣ ደስታ ማለት ገንዘብ መሰብሰብ ነው፣ ባለሀብት መሆን ነው ብዬ አላምንም። ደስተኛ ማለት

በሶላትህም በጾምህም በንግግርህም በአለባበስህም በእንቅስቃሴህም በሁሉም ነገር ከነቢ ለመመሳሰል በጣርክ ቁጥር አላህ በዛው ልክ እንደ ኢማኑ ልቡን ያሰፈለታል። ለዚህ ልቡ እንዲሰፋ ከጭንቅ ከጋጋታ ከድብርት ከሐዘን እንዲርቅ የፈለገ ልብ የሚያሰፋው ሸሪዓን ሰፊ የሆነውን ሸሪዓ ሊተገብር ይገባዋል። የቤተሰባችን አካል የሆነ ሰው በትምህርት ሳይመረቅ የተለያዩ ቤቶችን ለሰዎች ይሰራል ማለትም በኢንጂነር ስም ቤቱንም የሚሰራው በልምድ ሆኖ ቤቶችን በብቃት ይሰራል፣ ግን ህጋዊ የትምህርት ሰነድ የለውም። ሰነዱ በብር የመጣ ኦሪጂናል ሰነድ እና ይህ ነገር በሸሪያ እንዴት ይታያል? አይቻልም። ነቢ ሰላት ሰላም ምን ገሸፈ ለይሰ ሚና ብ እያኩም በሻህደተዙር ብላ ያታለለ ከኛ አይደለም ብላ አደራችሁን የውሸት ምስክርነትን በውሸት ማስመስከርን ማጭበርበርን፣ ማታለለን ብለዋል። እሱ በልምድ የሚሰራው ሥራና እንደ ዘመኑ እንደ ሀገሩ እንደ አካባቢው ለእንዲህ አይነቱ ሙያ የሚቀመጡ መለኪያዎች ሊለያዩ ይችላሉ። የትኛውም ሰው ማንኛውም ነገር እችላለሁ ነው የሚለው፣ አልችልም የሚል የለም። በተለይ በዘመናት በራስ የመደነቅ በራስ የመተማመን በሽታ የሰፋበት ዘመን ላይ ነው ያለ። ህገወጥ የሆነን ሰነድ በእጁ መያዙ ስራውን ህጋዊ ያደርገውም። ያለውን ሙያ መሰረት አድርጎ እችላለሁ ብሎ እንዲህ አይነት ፈቃዶችን በህጋዊ መንገድ ለሚሰጡ አካላት ሄዶ ሙያውን አሳይቶ አቅሙን አሳይቶ ስራውን አሳይቶ መማር ካለበት ተምሮ እስከዛሬ ስራው ታይቶ ሳይማርም ይገባዋል ተብሎ ከተሰጠው ናም መስራት ይችላል። ካልሆነ ልምድ ስላለው ብቻ አጭበርብሮ ገንዘብ ከፍሎ ባመጣው ሰነድ ሰርቶ የሚያገኘው ገንዘብም ሙሉ ሓላል አይሆንለትም። ከዛሊክ ነቢ ላት ወሰላም ማታለልን ሲከለክሉ ለሁሉም አይነት ሰው እንደ ሀገር፣ እንደ አካባቢ የሚለይበት ሁኔታ የለም። አንዳንዶች የካፍር መንግስት እስከሆነ ድረስ መጥፎ ነገር እስካልሰራው ድረስ የፈለግኩትን ማድረግ እችላለሁ ይልሃል። ለአጠቃላይ ህዝብ ደህንነት፣ ለሀገር ልማት ተብለው የተቀመጡ ህጎች የትም መጠበቅ አለባቸው። አንተ በዚህ መልኩ በራስህ ልምድ ተማምነህ የከፈትከውን በር ተከትለው ልጆችህም፣ ጎረቤቶችህም፣ ዘመዶችህም የአንተን አይነት የልምድ ብቃት ሳያገኙ በዚህ ቀዳዳ እንዲገቡ በርም ጭምር ይከፍታል። ኢዛ ይህን የሚሰራ ሰው ተውበት ሊያደርግ ሙያ ሊቀየር ያለ ያደርግ ትክክለኛውን ማረጋገጫ ከተቋሙ ሊያገኝ ይገባዋል። የሰው ሐቅ በደል በተውበት ይወርዳል። ለምሳሌ አመት የአላህ ሐቅ ከሆነ ነው በተውበት ይማራል። የሰው ሐቅ ሲሆን ግን አምስተኛ አራተኛ መስፈርት ያስፈልጋል። ይኸውም ኢስቲህላል የሚባል ነገር አለ። ገንዘብ ከሆነ የወሰድከው ገንዘቡን መለሰ መስጠት አለ። አካል ከሆነ የጎዳኸው ይኸው አካሌ እዚሁ ዱንያ ላይ ተበቀል ማለት አለብ። ሌሎች መስፈርቶችን ከማሟላት ለምን የሰው ሥጋ በላው ለምን አማሁን ብለህ ከመጸጸት ሁለተኛ ላለማድረግ ለአላህ ቃል ከመግባት ወዲያው ከመታገብ በተጨማሪ ያማኸውን ሰው አመቺሃለሁ ብለህ ነግረህ መቶበት አለብህ። ይሄ በርካታ ዕለሞች አቋም። የተወሰኑ ዕለሞች ይሄን ካደረግ የባሰ ችግር ይመጣል ከተባለ ይቀራል ያለውበት ሁኔታ አለ። ወላኪን በሌላ በኩል ይሄ ሰዎች እንደ ልባቸው የሰውን ስጋ አጣጥመው በልተው እዛው በግል ቤት ውስጥ ተወብቻለሁ፣ እስትግፋር ዱዓ አረግለታለሁ ያሉ የሐሜት በር እንዲከፈት ሰበብ ይሆናል። ይሄን በር ለመዝጋት የተኛውም ሰውን የበደለ ለምሳሌ እንደተባለው ያማ ያማውን ሰው አምቼሃለሁ፣ ቅርታ አድርግልኝ ማለት አለበት። አላሁማ ላ ለህይወቱ ከፈራ ይቀራል። ይሄን ከሰማ አይመረኝም፣ ህይወቴን ያጠፋኛል የሚል ግምት ካለው ከፍተኛ ሸክ ካለው ይሄን ቃህ፣ በተረፈ እንዲሁ ይቀየመኛል፣ ይበሳጫል፣ ምን ስጋት ከሆነ ተቀበል፣ ዋጋህ የሰራህ አልዕሙም እሱ ሱከተውበተ ከተዘዘተ፣ ሌላው የተውበት መስፈርስ ከተሟላ ሄዶ መንገሩ የባሰ ችግር ያመጣል ከተባለ ባለበት ተውበት ያድርግ። ስለሱ መጥፎነት ባወራበት ቦታ ስለሱ ጥሩነት ያውራ፣ ኢስቲግፋር ያደርግለት፣ ዱዓ ያደርግለት ያሉ ዕለሞች እንዳሉ የተመረጠው ተመረጠው ይሄ ሁሉም ባለበት ተውበት ያድርግ የሚለው አቋም ሰዎች በየቤታቸው የፈለጉትን አድርገው ከዛ ተውበት እንዲያደርጉ ሰበብ ይሆናል። የባን በር ለመዝጋት ለማጠንከር ሄዶ ይቅርታ መጠየቅ አለበት የሚለው የተመረጠ ይሆናል። የማህር ብር ልኩ ምን ያክል ነው? የማህር ብር ልኩ ማን ነው መወሰን ያለበት? ሴቷና ኃላፊዋ የማህርን መጠን የሚወሰኑት መታገባዋ ሴትና የእሷ ኃላፊ ሆኑ የሚድራት አባቷ፣ ወንድሟ፣ ወሊይ